የአስቱ ማስታወሻ የቀረኝ ብቸኛ ልጅ ኬሮ ብቻ። የእጄን አደራ ክብሮ ሜላን ተሰጥቻለሁ። አባዬ እንዳስጨነኩ አውቃለሁ። ማናልቀኝ አባ ምን ነው አባ ብለው ሁለተኛ ጣራኛ ለብኛ አስቤ ነበር ሰላም ሰላም፣ ውድና የተከበራችሁ የፍርድ ዩቲዩብ ቻንል ተከታታዮች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በዚህ ተተርፍ ይበልልኝ። እንግዲህ ጽናት ድራማ ክፍል 68 ይጀላችሁ መጥቻለሁ ማለት ነው። እንደምትወዱት በጣም ተስፋ አደርጋለሁ። በጣም ደስ የሚል ድራማ ነው። አሁን ላይ ያው የአሱ ሞት ሁላችንም በጣም ብናዝንም እንግዲህ ያው የሞተ ሰው ጋራ አብሮ አይሞትም እና እንግዲህ እሷንም ነብሷን በጸደገነት ያኖራት ነው የምንለው። በጣም በጣም ውስጣችን ተጎድቷል። በጣም አዝነናል፣ አልቅሰናል፣ ከፍቶናል ማለት ነው። ያው እንግዲህ እንደምታዩት አባትየውም ወደ ስራ መሄድ አለብኝ ልጅን አደራ እያለ እንግዲህ በጓደኞችን ሰብሰብ አድርጎ እየመከረ ይገኛል ማለት ነው እና ይህን ቪዲዮ የምትመለከቱ ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ በትህትና እጠይቃለሁ ማለት ነው። እዚህ ጋ እንደምታዩት አባቱ ልሄድ ነው ሲለው አባ ለምን ትሄዳለህ? ለምን እዚሁ አትቀመጥም? እያለው ይገኛል ማለት ነው። አባት ደግሞ እስኪ እዛ ከጓደኞችም ጋር ስራውንም ሂጅ እዛ ጋር መስራት አለብኝ እያለ ይገኛል ማለት ነው። እና በጣም ውስጣቸው ኬራ በጣም ውስጡ ተሰብሯል። ምክንያቱም እኔ ነኝ እናቴን የገደልኳት እኔ ነኝ ስበብ የሆንኩት እያለ በጣም እያለቀሰ እየተበሳጨ ይገኛል ማለት ነው። እንግዲህ ለሁላችንም ትዕግስት መኖር አለበት። የሆነ ነገር ሲያበሳጭን አንዱ እሳት ሲሆን፣ አንዱ ደግሞ ውሀ መሆን አለበት። እና እንግዲህ እዚህ ጋር እንደምታዩት ቃል ግቡልኝ እያለ ነው ሁኔታችሁም ህጽናትን ተንከባከባት አንቺም ተንከባከቢው ልጅን አደራሽን እያለ አባት በደስታም በሀዘንህም ከጎንህ ነኝ እሱም ከጎንህ ነን እየተባባሉ ይገኛሉ ማለት ነው እዚህ ጋር ደግሞ እንግዲህ ምሩ በጣም ሁለቱ እየተነጋገሩ ይገኛሉ ማለት ነው ከምንም በላይ ደግሞ ደስተኛ ያደረገኝ ኪራና ጋሽ ምንም አይነት ለመፈጠሩ በጣም ከዚህ በኋላ አንችም ደስተኛ ል አዎ፣ ከዚህ በኋላ ማ የሚኖረው እኮ ለእሱ ነው። ህይወት እኮ የምትኖር ጣፋጭ ናት፣ በጣም እንጂ። ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽም? ያው ከሞት የሚያመልጥ የለም፣ የሆነ ደግሞ ፈጣሪ ይሁን ያለው ነገር። እሱማ ልክ ነሽ፣ ምንም ማድረግ አንችልም። አዎ በቃ እሱን ታይዋሁን እንርሰው። እሺ፣ ታውቁት እና ሳኒ ብቻዋን ሳሎን ይህኔ ተናዳብናለች። እሺ፣ በቃ እኔ ሊሄድላት ብቻ መሳቅ በሕግ የተከለከለ ነው እና ላልቅስ? እንደዛ አላልኩኝም። ሰኒ ነው አስምሽ? አዎ ምን ነው? አይ ምንም። ምን ሆነች ነው? ምን ሆንኩ? ምንም። ታይበቃሽ እሺ፣ ተውኩት ምንድን የሚያስቀል ምንም የመልስ የምትመሆኑ ነው እንደዛ ነው። እዚ ጋ ደግሞ እንደምታወክሩ ብሄ በጣም የምወዳት ሰኒ በጣም በጣም የምታስቀኝ እና ደስ የምትል በጣም የምታደርገኝ ልጅ ሰኒ ቁንጭ ጌልናት ረጋ ያለች ቅልብልብ ናት። ረጋ ሳትሆን ቅልብልብ ነገር ነች ግን ወዳታለሁ። በነገራችን ላይ ማለት ነው በጣም የምታደርግ ልጅ ናት። እዚህ ጋ እንግዲህ ያው ናሆም እየመከረው ይገኛል። እንግዲህ በቃ ለማሳቅ የማያደርገው ጥረት የለም። አሁን ማለት ነው ለማሳቅ በቃ የማይፈለፍለው ድንጋይ የለም ልበብላችሁ፣ እና በጣም ደስ የሚል ጓደኛሞች ናቸው። በዚሁ አጋጣሚ